አስመሳይ ነሽ ለማንኛውም ከሞዳት ፍቅረኛ ጋር ስላጣላችሁ እንኳን ደስ አለሽ ትሰሚኛለሽ ከፈለግሽ እኮ የወር ፈቃድሽን ወስደሽ እንደፈለግሽ መሆን ትችላለሽ ከዛ ውጭ እኮ አንቺ ተነስሽ በሄድሽ ቁጥር ሀላፊነት የወሰድነው እኛ መጨነቅ የለብንም እሺ ይቅርታ ምን ይቅርታ ትይኛለሽ አንዴ ካጠፋሽ በኋላ ሰኩኝ ቆይቻለሁ። አንተ እንደፈለክ የምትጨውብኝና የምትቆጣኝ የምትቆጣ ባሪያ አይደለሁም። ስራ ለመስራት የተቀጠርኩኝ ሰራተኛ ነኝ። ምን አይነት ያረመኔ ልብን ያለሽ እንዲ! ልብሽ ከምን አይነት ድንጋይ ቢሰራ ነው እንደዚህ የጸጻት ልብ የሌለሽ? ቆይ ለምን ክፉ ታደርገኛለሁ? ቴና እንግዲህ እኔ ኮ ክፉ አይደለውም። ዳንዬ ለምንድን ነው እኔን ክፉ አድርገህ የምታስመለክተኝ? ለምን ክፉ መስዬ እየታይካለሁ? እስኪ በአካባቢያችን እየተፈጠረ ያለውን ነገር ዞር ዞር ብለህ ጎብኝ። እንዴ፣ እኔ እናንተ እች ልጅ ተያይዘን ነው ይህንን ቤተሰብ ልናመሰቃቅለው የሚገባው ባዶ እጃችን መውጣት የለብንም አለች ቲና። እንግዲህ ሲጋ ቲና በጣም ትልቅ ጥፋትን አጥፍታለች። ምክንያቱ ደግሞ አንዳንድ ኮ በሰራ ነው ነገር እንኳን ሲነቃብን ደንገጥ ማለት ግድ ነበረ። ቲና ግን ይህንን ለማድረግ ፈቃደኛ አይደለችም። ቲና የምትፈልገው ምን ማድረግ ነው? መበቀልና መበቀል ብቻ ነው። እና እንግዲህ አፓፓ እንግዲህ ስሜታዊ ሆነው ማለትም ተናደው በቲና የምታደርጋቸው ነገሮች ሁሉ በጣም ስለሚያናድዱእና ና ስለሚያበሽኩ በሷ ምክንያት በመናደድ እንግዲህ አፓፓ ያደረገው ነገር ለዳኒ እና ለበተለይም ደግሞ ለኤደን ልቧን ሰብሮታል። ልቧ ስለተሰበረ ምስዋ እንግዲህ ከዳኒ ሸሽታለች፣ ርቃለች፣ ሄዳለች። ዳግመኛም ከኔ ጋር መቀጠል አትችልም። እኔ እንደዚህ አይነት የተጨመላለቀ ህይወት ውስጥ እንዳልገባ እግዚአብሔር ሲያማከረኝ ነው ቀድሜ ስለ አንተ ብዙ ነገሮችን እያወቅኩ ያለሁት በማለት ከዳኒ ለመራቅ ወስናለች። ነገር ግን የመከረችውን መከር ደግሞ እሱን ለመተግበር ማለትም አንተ ቆይሽ እንደዚህ ካደረክበት ቤት እስከ መቼ ድረስ ነው የምትኖረው ስላለችው እሱን እሱን ለማስተካከል በሚል እያደረገ ያለው ነገር ጥሩ ቢሆንም እንግዲህ በግዴታ ውጣ ሲባል ከአንዴም በላይ ስንት ጊዜ ካሊብም አባባም ቤት ፈልግ ውጣ እያሉት ትሁትን ብትሆን አንተ ቆይ እስከመቼ ድረስ ነው እዚህ ቤት የምትቀመጠው እያለችው ለረጅም ጊዜ እዚሁ ተቀምጦ ነበረ። አሁን ላይ ግን ያለ ምንም ማንም ሰው ሳይናገረው እንደውም ሁሉም ያው በሰማው ነገር ማለትም እሱ በጣም ነው የተደናገጠው። እንዴ እንዴት አባዬ ይሄንን ነገር ሁሉ ያቅ ነበር ብሎ ተደናግጦ ባለበት ሰዓት እነሱ ግን ውጣ ሳይሉት ዳኒ በራሱ ጊዜ ከቤት ወጥቷል ማለት ነው። ካሊብ ደግሞ ትሁትን በጣም ያስጨነቃት ይገኛል። ትሁት እንደሚታወቀው ትሁቴ ካሊብን አፍቅረዋለች። ነገር ግን ካሊብም እሱም ራሱ ትሁትን ያፈቅራታል። ወያ ይናገር እሱ ቢናገር መልካም ነበረ እሱ አልተናገረም ግን ስላፈቅራት ነው እንጂ ወዴት ሄድሽ ወዴት መጣሽ የሚላት ምን አገባው ነበር ልክ አባባ እንዳሉት እኮ አንተ አያገባም እንዳሉት አያገባውም እውነቱን ለመናገር ነገር ግን ለምንድን ነው ከስር ከስሯ የማይጠፋው ለምንድንስ ነው ወኪዳ ሌላ ሰው ጋር ሲያያት በጣም የተናደደው ስንል እንግዲህ ካሊ በጣም ስለሚያፈቅራት ነው ትውትን እና ካሌብ እውነቱን ካልነገራት ማለትም እንደሚያፈቅራት ካልነገራት እሷ ምን ማድረግ ትችላለች? ባይሆን እሷ ለሱ ስለምትወደው ስለምታፈቅረው ለሱ መልካም ነገርን ነው የምትመኝለት። ለዛም ነው ኤደን እኮ መልካም ልጅ ናት፣ ኤደን እኮ ደስ ትላለች፣ ፍቅር አሰጣት ትችላለች፣ የተማረች ነች እያለ እሷን ሲያሞጋግስ ምን አደረገች? ትውት የኔ ፍቅር ጥንቅር ይበል ያንተ ደስታ እሷን ማግኘት ከሆነ ከእሷ ጋር ሁን በማለት ነው እንግዲህ ሄዳ አይደንንም እኔ ካሊብን አይደለም የማፈቅረው ጌች የሚባል ሌላ ልጅ ነው አለች። እንደገና ካሊብን መጥታ ደግሞ እንካ ይሄ ሀብል መሆን ያለበት አንተ ጋ ነው። ምክንያቱ ደግሞ የማፈቅረው ሰው አግብቷል፣ እዚህ ጋር አግብቷል ማለቷ ነው ሰተቷ። ከዛም በመቀጠል ደግሞ ታዲያም ችግር አለ። አንቺ ጋ ይቀመጥ ድጋሜ ታፈቅር ያለች ሲላት፣ አይ በፍጹም ድጋሜ አላፈቅርም ስላለችው፣ እሱም ልቡ በዚህ ስለተነካ መናገር አልፈለገም ማለት ነው። እንግዲህ ሁለቱም ላለመነጋገር የወሰኑ ይመስላሉ። ነገር ግን በመሀል ቲና ብዙ ነገሮችን ለማድረግ አስባለች። እና አሁን ላይ ትሁት ካሌቤን አፍቅራ ነገር ግን ልክ ባላወቀ ማለትም ያው ልክ ለመርሳት የምትሞክር አይነት ሴት ሆናለች ሁለተኛ ልቤን አልሰጠውም ላልመለስ ሶስተኛ ቆርጫለሁ በሚል እንግዲህ ከእቷም ጋር አውረታለች ማለት ነው ወደ ክፍለ ሀገር ለመሄድ አሁን ላይ እንግዲህ ወደ ክፍለ ሀገር ሊሄድ ነው አባዬ ደመወዜን ስጠኝ ነው የምትለው ከዛ እሱም ደግሞ አይ ትሁቴ እኛስ እኛን ትተሽ እኛ ቤተሰቦች አይደለንም እኔ አባዬ ምትኝ ልጅ የምልሽ ቤተሰቦች አይደለንም እንዴ እኛም እኮ ቤተሰቦች ነን ማየቱን ግን አይተሻቸው ነ ይላታል እሷም እንግዲህ እሺ ብላ ለማየት ልትሄድ ስትል ካልብ ደግሞ በጭራሽ አትሄጅም ነው የሚለው በዛ ሰዓት እንግዲህ እሷም አይ እኔ እንኳን መሄድ አለብኝ ባይሆን ቻው በለኝና ልሂድ እያለች ነበረ ማለት ነው። ካሊብም አይ በጭራሽ ከሄድንም አብረን ነው ይላል ማለት ነው። ወይ ደፍሮ ፍቅሩን አልተናገረ፣ ወይ ደፍሮ መተው አልቻለ። ካሊብ እየተዋለለ ይገኛል። ትሁቴም እንግዲህ ሀይ የወደድካት ያፈቅርካትማ እሷን ነው ምክንያቱ ደግሞ አንዴ የተማረች አንዴ ቆንጆ ናት እያልክ መልኳን ከነ ትምህርቷ ስትገልጽልኝ የነበረው እኔ ስላልተማርኩ አደለ እንዴ በማለት እንግዲህ በጣም ተናዳለች ማለት ነው። በጣም የተናደደችው እና ቴና ደግሞ ቤቱን ማመስ፣ ሰዎቹን ማመሰቃቅ እንዴት እንዴት ባደርግ ነው እነዚህን ሰዎች። በእርግጥ እየተሳካላት ነው። ምክንያቱም አባባ ነሆም ብላ አናደደች። ካናደደች በኋላ አባባ ደግሞ የባጡን የጎጡን፣ በተለይ ደግሞ ያንን ማለትም እነሱ እሱ እንደሚያስታውስ አያውቁም። እሱ ግን ከሀ እስከ ፐ ስለሚያውቅ በተለይ በጣም ጸያፉን ነገር ምን ነው የትኛውን ትቼ የትኛውን ንገርሽ ዳኔ ጋ ምትፈልግ ይሁን ሲሉ በጣም ተናዳለች። እሷም ሞርድ ግን ኤደን ለሁለት ቀን የመጀመሪያውም ቀን እስከ ኔክስት ዴይ መናገር ሁላ ባለመፈለግ ውስጥ ነበረች። እዚህ ቤት ውስጥ አንድ መልካም ሰው ቢኖር አባባ፣ ጭራሽ ተባብራችሁ ልትገሉት ነበር። የልጁን ሚስት በማማገጥ አንተ እኔ እኮ እንዳልከው ገንዘብ ብቻ ማለት በቃ ገንዘብ ፈልጌ የቀረብኳት ምናምን እንዳልከው በገንዘብ ብቻ ለክቼ ነበር ለካ ፍቅርህ ልብህ ታውሮ በትልቅ ሰው ፊትም ስትጨማለቅልኝ ነበረ እንኳንም ፈጣሪ ረዳኝ እንኳንም በጊዜ ማንነትህን አወኩት እውነት ለመናገር ግን ሄዱ ጨካኝ ጎበዝ ሴት ናት ቆራጥ ምክንያቱም አሁን ላይ ምንም እንኳን ዳኒ በፍቅሯ ቢጠመድም ግን ትናንትና እንደዛ ያደረገ ሰው ነገ ላለማድረጉ ዋስትና የለም። ነገም ሲቸግረው ሌላ ሴት ሊፈልግ ነው እንዴ? ገንዘብ ያላት እንዴ? የሌላ ሴት ገንዘብ ተቀብሎ አምጥቶ ነው እንዴ እሷን የሚያስተዳድራት? እና ስለዚህ ያንተን ማንነት ቶሎ እንዳውቅ የረዳኝ ፈጣሪ ነው እያለች እንግዲህ ኤዱም ፈጣሪዋን እያመሰገነች ነበረ ማለት ነው። በዚህ ሰዓት ታዲያ ዳኒ በጣም ነው የተናደደው። ይሄ እኮ ያለፈ ነገር ነው ውዴ እስኪ አዳም ጭኝ ፍቅሬ ቢላትም፣ አልሰማህም ጆሮ ዳባ ልበስ ብላ ሄዳለች። እሱም እንግዲህ ምንም አማራጭ ሲያጣ የሆነ ቦታ ሲያያትም ሩጦ ሄዶ የኔ ማር፣ የኔ ፍቅር ለማለት ሞክሮ ነበረ። እሷ ግን ቆይ አንተ መቼ ነው የምትተወኝ? እንዴ እየተከተልክ የኔ ማር ብቻ ነው እንደምትለኝ? እስኪ በራስህ በህይወት ላይ እርምጃ ውሰድ፣ እስኪ ካለህበት ተለወጥ፣ እስኪ ተነስ ብቻ ብዙ ነገር ስላለችው፣ እሱም እሺ በማለት የመጀመሪያውን እርምጃ እንደጀምር ነው። ትሁት ግን በጣም ነው ያዘንኩብሽ፣ እንዴት እንደዚህ ታደርጊያለሽ? እንዴ እኔ እኮ እንደ እህቴ ስለማይሻልን፣ እንዴ ሁሉን ነገር እየመጣ የማማከርሽ አንቺ እንዴት ይህንን ነገር እያወቅሽ እንዴት አትነግርኝም? እስካሁን ድረስ አባባ ሁሉን ነገር እንደሚያውቅ ለምን አልነገርሽኝም? በጣም ነው የምታሳፈሪ፣ በጣም ነው የምታሳስኝ። እኔ እንደ እህቴ ነበረ የማይሽ ብሎ በጣም ተናዶ ነበር። እሷ ለራሷ ከካሌብ ፍቅር ይዟት፣ ካሌብ ደግሞ አልረዳት ስላለተናዳ ስለነበር ባክ አሁን ትወጣልኝ እያለች በጣም ስታመነጫጭቀው ነበረ ማለት ነው። እሱ እንዴ እየተጎዳሁ እኔ እየተጣላሁ ከፍቅረኛዬ ጋር እኔ ጭራሽ በላይ እንደ ገዳይ ትሁት እንደዚህ የምትሆነው ምን ሊሆን ብላ ነው ብሎ ተናዷል ማለት ነው። ዳኒ በጣም ነው የተናደደው። ካሌብ ደግሞ በጣም ብግን ንድድ ያለው ማለት ነው። እንዴት ከሌላ ወንድ ጋር አያታለሁ ትሁት እንዴት ወክ ብላ ወጥታ፣ ጭራሹን ደግሞ እኮ ፍቅረኛዬ ሌላ አግብተዋል ብላለች። ታዲያ ከማን ጋር ነው እዛ ጋር ቁጭ ያለችው? መናፈሻ ቦታ በዛ ላይ ስ ደግሞ ማታ ማታ ተናፍሽ ልምጣ እያለች የምትወጣው ስለምንድን ነው ብለዋል። በነገራችን ላይ እሷ ነፋስ ልውሰድ ማለት የጀመረችው ከመቼ በኋላ ነው? ካሊብ ሂዶ ነበረ ኤደንን አግኝቷት ነበር። ኤደንን ያገኛት ኤደን ስለ ትሁት ማለትም ዳይሬክትሊ ትሁት ታፈቅራለች ባትለውም ነገር ግን የትሁትን ፍቅር እንዲቀበል እሱም ደግሞ ካፈቅራት ለማወቅ አናግረው ነበረ። እናም ኤደን ስታናግረው ታዲያ ካሌብ ሚስት ማግባት አለብህ ስትለው እሱም አይ የምን ሚስት እያየሻትችን እቻ አይና አውጣ እኮ ሰማንያ አልቀድም ብላኛለች። እንዴት አድርጌ ነው ደርቤ ላገባ የምችለው? እያለ እሷም፣ አይ አይደለም ፍቅር ማለት ትዳር ማለት ልብ ውስጥ የምትሰራው ቤት ነው የወረቀት ጉዳይ አይደለም እያለች በጣም እያስረዳችው ነበር። ለምን ለትሁት ብላ ነው ዋናው ነገር የትሁትን ፍቅር ትሁቴ ፍቅሯን እንዳታጣ ፍቅረኛዋን እሺ እንድትል ብቻ ለትሁት ስትል ነበረ። እንግዲህ ትሁትም ያንን ሁሉ መሥዋዕት እንደተከፈለላት የምታውቀው ጉዳይ የላትም። ካሊብም ግን ታዲያ ከኤደን እሺ ብሎ እንደተመለሰ ዳይሬክት ወደ ትሁት ወደ ኪሽን ነበር የሄደው። ካሊብም ላግዝሽ በማለት ብዙ ነገር ለማለት ሞክሯል። ይሄ የጦር ሆኖ ሳለ ዳይሬክትሊ ግን ትሁት፣ እኔ አላቅም አፈቀርኩ ስትይኝም ገርሞኛል በጣም ግን ማፍቀረሽ ደግሞ መልካም ነው። ፍቅር እኮ ጥሩ ነው። እኔም ግን አፍቅሬያለሁ ያፈቅርኩት ደግሞ አንቺን ነው ቢላት ኑሮ እሷም ልቧ በተረጋጋ ሀብሉንም ባሰረችለት ነበር። ነገር ግን ዳርዳር እያለ እሱ፣ እሷም ዳርዳር እያለች እንግዲህ ፍቅራቸውን ሳይገላለጹ ግን ደግሞ እየተዋደዱ እየተፋቀሩ ነው የሚገኙት። ቀጣይ ግን ምን ሊላት ይችላል ስንል እንግዲህ አሁን አትውጪ፣ የትም አትሂጂ ክልከላ ላይ ነው። ስለዚህ የዚህ ክልከላ ደግሞ ውጤቱን ስንመለከት በእርግጠኝነት ፍቅር እንደሆነ ግልጽ ነው። እናም አባባም የኔን ልጅ ልትናገራት አቅም የለህም እንዳትናገራት ብለውትም እንኳን እሱ ግን ከመናገር ወደኋላ አላለም። ጭራሽ ሱቅ ልትሄድም የት ነው የምትሄዱ ይውላታል ማለት ነው። እና እንዴ ሱቅ ነው የሚሄደው ቆይ አንተም ትሆን የምትፈልገው ከኔ ብቻ ብዙ ብዙ ነገር እያለች ነበረ። እኔኮ የዚህ ቤት ሰራተኛ እንጂ ባሪያ አይደለውም። ስለዚህ እንደዚህ እንድትናገረኝ ከፍዝቅ እንድታደረገኝ አልፈቅድልህም። ሲጀመር እኔ ከዚህ ቤት መውጣት ከፈለኩኝ ቆይቻሉቆይቻለሁ ነገር ግን ለአባዬ ብዬ ነው የተቀመጥኩት። ቆይ ምን አድርጊ ነው የምትለኝ ብላ በቁጣ በብስጭት አናግረዋለች። ከዛ በኋላ እንደውም ስትቆጣ ስትቆጭ ያምርብሻል ለካ በማለት እንግዲህ ፍቅሩ እየጨመረ ይገኛል ማለት ነው። አሁን በምን መልኩ ነው ሰርፕራይዝ የሚያደርጋት ነው ወይስ ለአባዬ ይነግረው ይሆን ካልን ለአባባ ከነገረው አባባ ትሁት ያፈቀረችው ካሊብን እንደሆነ ሳይነቁ አልቀሩም። ምክንያቱም አግብቷል ስትል ራሱ እንዴ አገባ እንዴ እያሉትም ነበረ። ከዛ በፊትም ደግሞ ካሌብን እንደሆነ ባንነዋል። ስለዚህ ካሌብ ቀጥታ ላባቱ አባየኔ እኮ ትሁትን አፍቅሪያታለሁ ካለ፣ እንዴ በጣም ጥሩ ምክንያቱም እሷም ስለምታፈቅ ብለው ያው ያገናኟቸዋል ብለን ተስፋ እናደርጋለን። ግን ከምንም በላይ ዞሮ ዞሮ አሁንም ባይሆን እንኳን የሆነ ጊዜ ግን ትንሽ ቢራዝምም ካሊብና ትሁት እንደሚጋቡ በጣም ግልጽ ነው ማለት ነው። በጣም ግልጽ ነው። ቴና እንግዲህ የቤቱን ጥፋት እየተመኘች ትገኛለች። ምን ነገር አግኝታ ታጠፋ ይሆን? ምን ስታደርግ ይሆን ስንል አንድ ነን። ከዚህ በኋላማ በምንም መልኩ ልትገባ አትችልም የተባለችው ትሁት አሁን ላይ ግን በመሀላቸው ገብታለች። እሱም በአፓፓ ንዴት ምክንያት ያው ብርቁስቁሱን አውጥተዋለች ማለት ነው። ካሊብም ወረዲ በጣም ነው የተናደደው እና እንግዲህ ዳኒም ወረዲ ወጥቶ ሄዷል። ትሁትም ወደ ገጠር ልትሄድ ዝግጅት ላይ ነች። ከዚህ በላይ መበታተን ምን ይሉታል? የዚህን ቤተ የዚህን ቤት ሰዎች እንዴት ላመሰቃቅላቸው እያለች ነው የነበረው ኦረዲ እያመሰቃቀለቻቸው ትገኛለች። የተሳካላት ይመስላል ማለት ነው። ቀጣይ ምን ሊሆን ይችላል የሚለውንም በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። ለአሁኑ ግን ይህን ይመስል ነበር። አብራችሁች ስለቆያችሁ ከልብ አመሰግናለሁ ተወዳጆች። ላይክ ሰብስክራይብ እያረጋችሁ ቤተሰብ ያልሆናችሁ የደውል ምልክቷን በመንካት ቤተሰብ ሁኑ። ቤተሰቦች የላይክ ማድረጋት አትርሱ። ቀጣዩን በቀጣይ እስክመጣ በያላችሁበት ሰላማችሁ ይብዛልኝ።